ማለት ኢቨን ሰራተኞች በሚያጠፉበት ጊዜ ቅጣት ማለት ሰራተኞችን ወደ አውሬ የሚቀይር ድርጅት ነው፣ በአጠቃላይ ማለት ነው። ስትገባ በጣም ሲምፕል ነው። ሲቪን ታስገባለህ፣ ሳምንት አይቆይም ስትጠራ፣ ማለት ነው፣ ትጠራለህ፣ ትገባለህ፣ ከዛ ስራ ትጀምራለህ። የሚከፈላል ተብሎ የሚነገር ገንዘብ አለ። ያን ገንዘብ ተስፋ አድርገህ እዛ ድርጅቱ ስትገባ፣ ከዛ ደግሞ በተለይ ኦርቶዶክስ ከሆንክ በጣም ከራስህ ጋር የምትጣላበት ድርጅት ነው ማለት ነው። ስታይ ስዕል አድኖች ምናምን ተሰቅሎታ ያለ ግን፣ ምንም አይነት የቅዱሳን ስዕል አታይም። አንደኛው ግቢ ውስጥ መዝሙር ይከፈታል። መዝሙር በምንም አይነት ተአምር ለእመቤታችን ወይም ለቅዱሳን ለቅዱሳን መላእክት የተዘመሩ መዝሙሮች አይከፈቱም ማለት ነው። እና ፍኖት ማለት እኔ አሁን ሌሎች ነገሮችን ትቼ አስረግጬ መናገር የምፈልገው ነገር ምንድን ነው አቶ ጸጋዬ ጴንጤዎች የኦርቶዶክስ መዝሙር እንዲዘምሩ ፍኖተ ጽድቅ ውስጥ ገብተው ተገደው ማለት ነው። ማለት ስራ ብለው የገቡ ኢቭን ጴንጤ የሆኑ ሰዎችን አስገድዶ እንዲዘምሩ የሚያደርግ ሰው ነው። ማለት ሳያቅ ነው፣ ማህበረ ቅዱሳን ይረከበኝ፣ እነሱ ያስተዳድሩት፣ እኔ ስለማላቅ ነው ምናምን የሚለው ነገር ውሸት ነው። ማለት እያስገደደ ነው እንደዛ እንዲያደርጉ የሚያደርገው ማለት ነው ነው ድርጅት ውስጥ በጣም ሰው ይወጣል፣ በጣም ደግሞ ሰው ይገባል። ኢትዮጵያ ውስጥ ያለውን የስራ አጥነት ያው ታውቁታላቸው። በጣም ሰው የሚገባበት ና በጣም ሰው ያንን ማንም ሰው የማይናገረው በጣም ማለት ከድርጅቱ ጥለው የሚወጡ ሰዎች ኢቭን የሚደርስባቸው ነገር አለ ማለት ሰራተኛ ድርጅት ውስጥ አጥፍቶ ኮማንዶ የለበሱ የመንግስት ወታደሮች ገብተው ሲመቱት አይተናል። እኛም ማለት ነው ድርጅቱ ውስጥ ገብተው ኮማንዶ። ስለዚህ ሰው ይፈራል። እዛ ድርጅት ውስጥ የሚሰራ ሰው ሁሉም ስለሚፈራ ምንም ነገር ማጋለጥ አይፈልግም። ማለት በጣም ብዙ በጣም ብዙ ጥሰቶችን ነው የሚሰራው። ግን በተለይ ደግሞ ከቤተክርስቲያን ጋር የሚያደርገው የማስመሰል ስራ እኔ በግሌ በጣም ስለሚያስጠላኝ ነው በጣም ስለሚረብሸኝም ማለት ኢቨን አይምሬን ሉዝ ላደርገ ነው የደረስኩት በዛ አምስት ወር ጊዜ ውስጥ ማለት ነው። እና እራሴ ነ ትቼ ራሱ የወጣውት ስራውን ማለት ነው። ይሄን ነገር ሰው እንዲያቅ ስለምፈልግ ነው። ከዚህ በፊት እኔ አሁን የዛን የዛ ድርጅት ውስጥ ስገባ የሆነ ብጥብጥ ተነስቶ ነበረ በመዝሙር ምክንያት ፍኖተ ጽድቅ እንደዚህ እያደረገ ነው ዘፈን የሚመስል መዝሙር እየተለቀቀ ነው ተብሎ ከዛ ተመልሶ ደግሞ እነ መምህር ጳውሎስ በጣም ኢቨን እኔ ይከታተል ነበር ይሄንን ነገር ማለት ነው፣ እንደ አንድ ክርስቲያን ና እነ መምህር ጳውሎስ ምናምን ደግሞ ዩቲብ ላይ ቪዲዮ ተለቀቀ። እንደዚህ ነው እንደዚህ ነው፣ እና ማህበረ ቅዱሳን እንትን እንዲል አድርገዋል። ይቅርታ ጠይቋል ምናምን ተብሎ ተረጋግተሻሪ ብትሉ ይቅርታ እንደዚህ ነው ማወራው እንትን ስሆን ማለት ቴንሽን ለዛ ነው እኔም እንደዛ ብዬ ነበር የገባሁት ማለት ነው። ማለት እንትን ነው ድርጅቱ በቃ ስለዚህ ሚስቴክ ነው ይቅርታ ጠይቋል። ስለዚህ ከሃይማኖቴም ጋር ምንም የሚያጻርረው ነገር የለም ብዬ ውስጤ ስላመነ ነበር እዛ ድርጅት ውስጥ የገባሁት ማለት ነው። ነገር ግን በጣም በፍጹም ስህተት የሆነ ነገር ነው ያየሁት ከገባሁ በኋላ። ቅድም የነገርኳችሁ እዛ ድርጅት ውስጥ የምትሰራ ጴንጤ የሆነች ልጅ አስገድዶ ከዛ ደግሞ በጣም ፍኖተ ጽድቅ ውስጥ የሚገቡ ዘማሪዎች ማለት ፍኖተ ጽድቅ ማህበር ነው ድርጅቱ። ሌሎች ስራዎች አሉት፣ ቀለምና ታንከር ነው የሚያመርተው። ከዛ ውስጥ ደግሞ ፍኖተ ጽድቅ ደግሞ ራሱን የቻለ የራሱ ፕሮጀክት ነው ማለት ነው። እና ይገደዳሉ። ከዛ ደግሞ በጣም ከፍተኛ ክፍያ ያለው ፍኖተ ጽድቅ ውስጥ የሚዘምሩ ዘማሪዎች በጣም ከፍተኛ ክፍያ ነው የሚከፈላቸው ማለት። ስለዚህ ምን ያደረግ እኔ ማሰብ ምንድን ነው አቶ ጸጋዬ እያደረገ ያለው እዚህ ጋር ምንድን ነው? የቤተ ክርስቲያንን ለማዛባት ማለት ዘፈን የሚመስሉ መዝሙሮች እንዲዘመሩ፣ ከዛ ደግሞ በየጊዜው እየተነሳ እንደዚህ አይነት መቤታችን ቤት አይደለችም ማለት እንደዚህ እንደዚህ አይነት ርዕሶችን እያነሳ መበጥበጥ የሚፈልግ ሰው እንደሆነ ነው እኔ በግሌ የተረዳሁት ማለት ነው። ምክንያቱም ይሄን ያህል ፈንድ እያደረገ ነው ዘፈን የሚመስል መዝሙር እንዲለቀቀ የሚያደርገው ማለት ነው። እና ሰው ስለሱ ክፋት ሰራተኛ እምባውን የሚያለቅስበት ድርጅት ነው የሚያለቅስበት። ያለ ደሞዝ ኢቭን የሚሰሩ ሰራተኞች አሉ። የሆነ ሚስቴክ ያገኛል፣ በሆነ ሚስቴክ ይይዛቸዋል። ተያጃቸውን ይይዛል እንዲወጡ እንኳን አይፈቅድላቸውም ማለት ነው። እና እኔ በድርጅት ውስጥ ይህን ነገር ታዝቤያለሁ። ብዙ ሰው አሁን ሚዲያ ላይም ሳይ ብዙ ቦታ ላይ ሳይ የሚመስለው አሁን ለምሳሌ ጠዋት አንተ ምን ስትል ነበር? ፍኖተ ጽድቅ ውስጥ ገብታችሁ የምንዘምሩ ሰዎች ብለህ ነበረ። ወይ ተገደው ነው ጴንጤዎቼው ነው የሚዘምሩት ወይ ተገደው ነው። ኦርቶዶክስ የሆነው ደግሞ የሚዘምሩት ከፍተኛ የሆነ ገንዘብ ስላለው እያወቁት ውስጣቸው እያወቀ ለገንዘቡ ሲሉ ወይም ደግሞ የቤተክርስቲያናቸውን እውቀት ደግሞ በደንብ የማያውቁ ሲሆኑ ያደርጋሉ ያንን ነገር ማለት ነው እና እኔ በግሌ እኔ ዘምር አልተባልኩም። እኔ በገባው ሰዓት ቆሞ ነበር። ሌላው ደግሞ የታዘብኩት ነገር ምንድን ነው፣ ይሄ አርብ የሚያደርገው ጉባኤ ሠራተኛ ተገዶ እንደሚሄድ አውቃለሁ። ማለት ይህ ሰፊ አዳራሽ ውስጥ ተደርጎ ኢቨን ትልልቅ ዘማሪያን ተጋብዘው በሚዘምሩበት መድረክ ላይ የሚደረገው ነገር ማለት እዛ ውስጥ የምታያቸው ታዳሚዎች ፈልገው አይደለም የሚገቡት። ማለት የሆነ ቀን እንዲህ ተቀምጠን እየሰራን እኔ ኦዲተር ላይ የሚባል ኦዲተር ለማለት ይከብደኛል፣ እርስ በርስ የመበላላት ስራ በለው ማልስ የሆነ ደረጃ አለ። የኔ ኦዲተርነት ስራዬ የምንድነው ከሌላ ሰው ላይ ስህተት መፈለግ ነው። ያ ሰው የተሳሳተው ስህተት ደግሞ ለምን ዜሮ ነጥብ አንድ ቁጥር አትሆንም። ስህተቱን ካገኘው ያ ሰውዬ እስከ ሶስት ሺህ ብር ድረስ ከዛም በላይ ይቀጣል ማለት ነው። እንደዛ እሱ እንዲቀጣ ነው እኔ የምሰራው እዛ ጋር ማለት። ሌላ ደግሞ እኔ ያንን ስህተት አልፌው ደግሞ ከእኔ አልፎ ደግሞ ሌላ ሰው ያንን ስህተት እኔ ላይ ቢያገኘው እኔን እንዳይቀጠኝ ከዛ ደግሞ ያንን ሰው ሰውን በገንዘብ ሰውን መቅጣት ማስለቀስ ደስታ እንዲሰጥህ የሚያደርግ ድርጅት ነው ማለት ነው። ያ ድርጅት ነው። እዛ ውስጥ ቁጭ ብዬ ምን ሰማሁኝ? አንዷ ማለት ፖዚሽን ላይ ያለ ከኛ ከፍ ያለች ናት፣ አራርባር መሄድ ድጋሜ ሊጀመር ነው ምናምን ብላ ስትጨናነቃ የው ያ ምን ያመጣል እነሱ ላይ ማለት ካልሄዱ የሚያመጣው ነገር እንዳለ ተረዳሁኝ እኔ ማለት ነው እና ድርጅቱ ውስጥ በጣም ብዙ ሰው ሰርቷል። ብዙ ሰው ያውቃል ይህንን ነገር፣ ድርጅት ውስጥ እማይነገሩት ስለሚፈሩ ነው። እኔም አሁን ማለት ብዙ ኢንፎርሜሽን እዚህ ላይ ስለሌለ ነው። ብዙ ጊዜ አስባለሁ ወይ ፌስቡክ ላይ ይሄንን ነገር ልናገር ወይ በራሴ ቪዲዮ ልስራ እያልኩኝ በጣም ብዙ ጊዜ ያስብ ነበር። ጠዋት አንተ እንትን ስትል መናገር አለብኝ ብዬ ነው ይሄንን ነገር የገባሁት። እና በጣም አመሰግናለሁ። የምጠይቀኝ ነገር ካለ መልሳለሁ። ቴንክዩ በጣም ስላዳመጥክኝ። በጣም ነው መመሰግነው፣ ሞኒካ እግዚአብሔር ያክብርልኝ። ያው በማህበር ውስጥ ልክ እነዚህ አይነት ዊርድ የሆኑ አንዳንድ እንዲህ ከውጭ ሆነ ለምንሰማው ሰዎች ራሱ ትንሽ ግራም ያጋቡን ነገሮች እንዳሉ እናውቃለን። ምናልባት ከዚህ ቀደም የነበረውን ሁኔታ ለማስታወስ ሲያክል፣ ተወዳጆች ፍኖተ ጽድቅ ተቃውሞ የሚደርስበት ከመሳሪያ የመዝሙር መሳሪያዎች ጋር ተያይዞ ብቻ ነበረ። ሰው የመዝሙር መሳሪያዎቹ ፈጽሞ ከቤተክርስቲያን ስርዓት ጋር የማይገናኙ ስለሆኑ የተለያዩ ኦርቶዶክስ የሆኑ እህቶች፣ ወንድሞች እነ